አድሰንስ ሁለት ነገሮችን ይጠይቀናል። አድሰንስ አይዴንቲቲ ቬሪፊኬሽንና አድሬስ ቬሪፊኬሽን ይጠይቀናል። አድሬስ ቬሪፊኬሽን ዛሬ እንዴት እንደምንሞላ እናረጋግጣለን ማለት ነው። ይህንንም የምንሞላው የፖስታል ኮድ ሳይላክልን እንዴት አደርገን በአይዳችን ማረጋገጥ እንደምንችል አሳያችኋለሁ። ሰላም ጤና ይስጥልኝ። እንግዲህ ይህንን ሁሉ የምናደርገው በክሮም ውስጥ ነው። ይህ አስተማሪ የሆነ ቻናል ለብዙ ሰዎች እንዲደርስ ሰብስክራይብ በማድረግ ይህንን ቪዲዮ ደግሞ ለብዙ ሰዎች እንዲደርስ ላይክ በማድረግ እንጀምር። ቪዲዮ መጨረሻ ላይ አስተማሪ የሆነ ፌስቡክ ላይ እንዴት አደርገን ለብዙ ሰዎች እንዲደርስ ሼር እንደምናደርግ አሳያችኋለሁ። እስከ ቪዲዮ ፍጻሜ አብረን እንቆይ። ስለዚህ ክሮም ውስጥ ስንገባ ሰርች ባሩ ላይ አድሰንስ ብለን እንጽፍና ሰርች እናደርጋለን። ክሊክ የምናደርገው ይህን ነው፣ ጎግል አድሰንስ ርን ማኒ ፍሮም ዌብሳይት ዊዝ ሞኔታይዜሽን የሚለውን እሱን አንድ ጊዜ እንጫናል። እንደዚህ አይነት ነገር ያመጣል አካውንታችንን ሴትአፕ እንድናደርግ። ይሄ ደግሞ የሚጠቅመን ለሴኩሪቲ ነው፣ ማንም በኛ አካውንት እንዳይገባ ሴኩሪቲ ስለሚኖረው አካውንታችንን ሳይንፕ እንድናደርግ ይጠይቀናል። እዚህ ጋር መተን ሳይንፕ በኢሜላችን ነው። ይህም ኢሜላችን ከዩቲዩብ አካውንታችን ጋር ያገናኘ ነው ኢሜል መሆን አለበት። ኢሜላችንን እዚህ ጋር መተን እንመርጥና ቀጣይ ገጽ እናዘዋለን። ከዛ በኋላ ቀጥታ ወደ አድሰንስ አካውንታችን ያስገባናል። አድሰንስ አካውንታችን ውስጥ ገብተናል። ስለዚህ እዚህ ጋር እንግዲህ ሁለት ነገሮች ይታዩናል። እዚህ ጋ እንደምታዩት ሽን ና ለርን ሞር ይላል። እዚህ ጋ እንደምታዩት ይህንን አይዴንቲቲ ቬሪፊኬሽናችን እንድንሞላ ሜሴጅ ተልኮልናል። እዚህ ጋ ያሉ ሶስት ሰረዞች ተጭነን እንደገባን እዚህ ጋ እንደምታዩት ፔይመንት የምትላለች ፔይመንት የምትላለች ፔይመንትን ስንጫን ሁለት ነገሮች ይከፈታሉ። ፔይመንት ኢንፎ ና ቬሪፊኬሽን ቼክ የሚል ይከፈታሉ ማለት ነው። እኛ የምንፈልገው ቬሪፊኬሽን ቼክ ስለሆነ ቬሪፊኬሽን ቼክን አንድ ጊዜ እንጫናለን። ቬሪፊኬሽን ቼክን ስንጫን እንደዚህ አይነት ነገሮች ይከፈታሉ። እነዚህ ነገሮች የሚያመለክቱት እንግዲህ አይዲንቲቲ ቬሪፊኬሽን ሞልተናል። ይሁ እንደምታዩት ኮምፕሌትድ ብሏል። አድሬስ ቬሪፊኬሽን ግን ይጠይቀናል። እዚጋ ኒዲድ አቴንሽን ይላል። እሱም መሙላት ግድ ይለናል ማለት ነው። ወደታይ ስናንሸራትት እዚህ ጋር እንደምታዩት ስድስት ድጅት እንድንሞላ እና ሰሚት እንድናደርግ ያዘናል ማለት ነው። እዚህ ጋር የምታዩት እንግዲህ ስድስት ድጅቱ ፖስታል ኮድ ከተላከልን በፖስታል ኮድ የተላከውን ስድስት ዲጂት እንሞላለን ማለት ነው። ነገር ግን ፖስታል ኮዱስ ካልተላከ ምን ማድረግ አለብን ማለት ነው። ሶስት ጊዜ እችን ሪሴንት ፒን እንጠይቃለን። ሶስት ጊዜ አንደኛ የመጀመሪያ የሚል ከዋለ ከዛ በኋላ ከላከ በኋላኛ ሶስት ጊዜ እንልካለን። በየስንት ቀኑ የሚል ጥያቄ ሊኖር ይገባል። የምንጠይቀው በየ21 ቀኑ በየ21 ቀኑ እንጠይቃለን። ለምሳሌ ጥቅምት አንድ ቀን ጥቅምት አንድ ቀን ሪሴንድፒን ብሎ የጠየቀ ሰው ጥቅምት አንድ ቀን የጠየቀው ጥቅምት አንድ ቀን ላይ ደምሩበት 21 ቀን፣ 22 ቀን፣ ጥቅምት 22 ቀን ሁለተኛ መጠየቂያ ይሆናል። በጥቅምት 23 ቀን እንደገና ይጠይቃል ማለት ነው። እያንዳንዱ ወር ላይ ለሶስት ወር ውስጥ በሶስት ወር ውስጥ 21 21 ቀን እየደመራችሁ እየመጣችሁ ሪሴንድ ፒን ትጠይቃላችሁ ማለት ነው። ሪሴንድ ፒን ስትጠይቁ ግን እዚህ ጋር ይህ የምታዩት ነገር እንዳይቀየር እፈልጋለሁ። እዚህ ጋር የእናንተ ነው ይሄ እኔ ነው። እናንተ የሞላችሁትን እዚህ ጋር የሞላችሁትን እንድትሞሉ ወይም አፕዴት እንድታደርጉ ይጠይቃችኋል። እሱን መሙላት እንደገና መሙላት የለባችሁም። በነበረው ላይ ሪሴንት ፒን ብላችሁ አፕዴት የሚል ይመጣል። አፕዴት አድርጋችሁ መውጣት ብቻ ነው የሚጠበቅባችሁ። ስለዚህ ሶስት ጊዜ ሪሴንት ፒን ጠይቀናል። ስለዚህ ፖስታል ኮድ አልደረሰንም። ፖስታል ኮድ ካልደረሰን ምን ማድረግ አለብን የሚለውን ጥያቄ ዛሬ እናየዋለን ማለት ነው። ሁለተኛም እዚሽ ጋር እንመጣና ከፍ ብለን ላይ በኩል የምትነበባለች ለርን ሞር ወይም ደግሞ እዚሽ ጋር ያለችውን ለርንሞር ከላይ በኩል ያለችውን ለርን ሞር መጫን ግድልናል ማለት ነው። እሷን አንድ ጊዜ ክሊክ እናደርጋለን። ይ ክሊክ ስናደርገው እንደዚህ አይነት ይከፈትልናል ማለት ነው። እዚህ ጋር እንደምታዩት አድሬስ ቬሪፊኬሽን ፒን ኦቨር ቪው ይከፈትልናል። እዚሽ ጋር የምታወት ነገር ናት እንግዲህ ወሳኛ ነገር ይቺ ፒን ትራቭል ሹት የምትለው ነገር ማለት ነው። ይቺ ፒን ትራቭል ሹት የምትለው ነገር ለእኛ ወሳኝ ነገር ናት ማለት ነው። እሷን አንድ ጊዜ እንጫናለን፣ ወይም ደግሞ ወደታች ስታንሸራትቱት ትቱት እታችን መጨረሻ ላይ ታገኙታላችሁ። ይችን አንድ ጊዜ ክሊክ አድርገን ወደ ውስጥ እንገባለን። እሷን ክሊክ አድርገን ስንገባ እንግዲህ እዚ ጋር እንደምታዩት ኢሜላችንን እንድናረጋግጥ ይጠይቀናል። እዚ ጋር ሁለት ኦፕሽኖች አሉ የእኛ ኢሜል ከሆነ ትክክለ ከፍተኛ ዩቲዩብ የምንጠቀምበት ኢሜይል ከሆነ ይችን ላይኛዋን የስ እንላለን። ካልሆነ ደግሞ እዚሽ ጋር ኖ እንልና እንቀይራለን አካውንታችንን ማለት ነው። ከዛ ተቀየርን በኋላ እዚሽ እንደዚህ ሰሚት የሚለው አክቲቭ ይሆናል። እሱን አንድ ጊዜ ተጭነን ወደ ቀጣይ ገጽ እናልፋለን። ፒን ሶስት ጊዜ መጠየቃችንን ነው የሚያረጋግጡት። እዚጋ እንደምታዩት ፒን አራይቫል ይላል። እኛ አልደረሰንም፣ ይህንኛውን አንመርጥም። እኛ የምንመርጠው ይችን ታችኛዋን ነው። ኖ አይ ሃቨንት ሪሲንድ ማይ ፒን የሚለውን አንድ ጊዜ እንጫናለን። እሱን አንድ ጊዜ ስንጫን ይቺ ዝጋ ያለችው ኮንቲኒ የምትለው አክቲቭ ትሆናለች። እሷን አንድ ጊዜ እንጫናለን። አሁን ዋናው ነገር እንግዲህ ሶስት ጊዜ ሪሴንድ ፒን በትክክለኛው በነገርኳችሁ በየ21 ቀኑ በየ21 ቀኑ እየመጣችሁ ቼክ አድርጋችሁ ከሆነ ይቺ ኮንታክት የሚለው ነገር አክቲቭ ሁና ትመጣልናለች። ይችም ኮንታክት ፎርም የሚለውን አንድ ጊዜ እንጫናለን። ኮንታክት ፎርም የሚለውን እንግዲህ ስንጫን እዚጋ አራት ቦክሶች ይመጣሉ። የመጀመሪያው እዚጋ እንደምታዩት ይህ ስማችንን የምናስገባው ነው። ወይም ደግሞ ዩቲዩብ የሚከፍልብን ወይም አድሰንስ ለኛ ገንዘብ የሚልክበትን የከፈትነውን ስማችንን የምናስገባበት ነው። እታች ዝቅ ስትሉ ደግሞ የራሳችሁ ኢሜል አለ ማለት ነው። ትክክለኛ ኢሜሉን እናስገባለታለን ማለት ነው። እታች ላይ ዝቅ ስንል ግን የምናስገባውኛ የዩቲዩብ መለያችንን ነው። እዚጋ የዩቲዩብ መለያችንን የት እናገኛለን ካላችሁ ቆይ ላሳያችሁ ልክ ጋ ያለችውን ሶስት ሰረዞች ትትጫኑ እዚህ ጋ ፔመንት ጋር ትመጡና ፔመንት ኢንፎ የሚለውን አንድ ጊዜ ትጫናላችሁ። ተጫናችሁ በኋላ ወደ ታች ዝቅ አደርጋችሁ ሲቲንግ ስር እዚሽ ጋ አድሰንስ ፒዩቢ የምትላለች። ከዛ በኋላ ያለው የኔ ቁጥር ነው። ፒዩቢ ከሚለው ጀምሮ ኮፒ አድርገን ይዘን እንመጣለን ማለት ነው። ስለዚህ ፒዩቢ ከሚለው ድረስ ይዘን የመጣነውን በሙሉ እዚህ ጋ ላይ ኮፒ ያደረግነውን ፔስት እናደርግለታለን ወይም እንጽፍለታለን ማለት ነው። እኔ እየጻፍኩ ያላሳየኋችሁ ትክክለኛ የራሴን እየሞላሁ ስለነበረ ነው። ማንኛውም ሰው ቢሆን የራሱን አድሰንስ ነበር መጠበቅ አለበት፣ ለማንም ማሳየት የለበትም። ሴኩሪቲ ስለሆነ ነው እየጻፍኩ ያላሳየኋችሁ። ከዛ በኋላ የሚቀረን እዚህ ጋ ቹዝ ፋይል ነው። ቹዝ ፋይሉን እኛ እናስገባለታለን። በካዚህኔ ሁለት ጊዜ ነው ያስገባሁት። የመጀመሪያው ከፊት ለፊት ያለው ነው። ከታች ያለው ደግሞ ከበስተጀርባ ያለው ነው። አፕሎድ ብሎ እንደዚህ ሜጋባይቱን እስከሚያሳየን ድረስ መጠበቅ አለብን ማለት ነው። አሁን ጨርሰናል። አንድ ነገር ብቻ ነው የሚቀረን እሱም ት ማለት ነው ሰሚት ካልን በኋላ እንደዚህ እንደምታዩት እንግዲህ ከ24 ሰዓት እስከ 48 ሰዓት ውስጥ አረጋግጠን ውጤት እናሳውቃችኋለን የሚል እንደዚህ አይነት ሜሴጅ ይመጣልናል ማለት ነው እኔ ግን 48 ሰዓት ወይም 24 ሰዓት አልወሰደብኝም እንደዚህ እንደምታዩት እንደዚህ አድርገው ቬሪፋይ አድርገው ኮምፕሊኬትድ አድርገውልኛል ማለት ነው ስለዚህ የተከበራችሁ የዚህ ቪዲዮ ተከታታዮች በናሽናል አይዲያችን በማስገባት ማረጋገጥ እንደምንችል አሳየኋችሁ ማለት ነው ያከበራችሁ፣ የዚህ ቪዲዮ ተከታታዮች ሁሉንም እንዴት እንደሚሞላ አሳይቻችኋለሁ። እኔ እየሞላሁ ያላሳየኋችሁ ግን ትክክለኛ የራሴን የሞላሁበት ቪዲዮ ስለሆነ እያንዳንዱ ነገር ሴኩሪቲ ለመጠበቅ ብዬ ነው። በመጨረሻ ላይ ፌስቡክ ላይ እንዴት አድርገን ሸር ማድረግ እንደምንችል ላሳያችሁ። ሪያ ዩቲብ ስቱዲዮ እንገባለን። ማበር ዩቲብ ስቱዲዮ ይኖረዋል። ስለዚህ ዩቲብ ስቱዲዮን ከከፈትን በኋላ እዚ ጋር ሶስት ነጥብጣቦችን ይዘን ጫን ብለን ቪዲዮችንን ሸር ለማድረግ ቪዲዮ የሚለውን ጫንና ሶስት ነጥብጣቦችን ይዘን ይዘን ቪዲዮአችንን ሸር እናደርጋለን ማለት ነው። ሸር ስናደርግ ከታች እንደምታዩት ፌስቡክ ያበራልናል ማለት ነው። እዚጋ ኒውስ ፊድ የሚለውን አንድ ጊዜ እንጫናለን። ዋናው ትልቁ ነገር እንግዲህ እዚህ ጋ ነው። ችን እንደምታዋት እዚሽ ጋ ያለችውን ነገር ችን ፐብሊክ ማድረግ መቻል አለብን ማለት ነው። እሷም ፐብሊክ ካላደረግናት ለእያንዳንዱ ሰው ሊደርስልን አይችልም። አንድ ጊዜ ልጫ ነው ምን እንደሚያስመርጠን ተመልከቱት። እዚ ጋ የሚያስመርጠን ነገር በፍሬንዶች ይችላል። ለእያንዳንዱ ፍሬንዲስ ኤግዚስት ይላል እያንዳንዱ ነገር። ፐብሊክ ግን አደረግ ነው ማለት ማንኛውም ዩቲ ማንኛውም ፌስቡክ ለሚጠቀም ሰው በሙሉ ይደርሳልኛ ሸር ያደረግ ነው ማለት ነው። በዚህ እኔ ተጠቅሜበታለሁ። 24 ሰዓት ባልሞላ ውስጥ አምስት ስድስት ሰብስክራይበር በቀላሉ አግኝቼበታለሁ ማለት ነው። ተጠቀሙበት። ላለሁ ለነበረን ቆይታ ከልብ አመሰግናለሁ። ይህ አስተማሪ የሆነ ቪዲዮ ለብዙ ሰዎች እንዲደርስ ሸር አድርጉልኝ።